ሰላም የተወደዳችሁ የኢትዮስካን ቤተሰቦች፣ ሰዎች የሰዓቱን ወቅታዊ መረጃዎችን እንደሚከተለው አሰናድተናል። እስከ ዝግጅታችን ፍጻሜ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ዝግጅታችንን ተከታተሉ። ዋና ዋናዎችን በማስተዋወቅ እንጀምራለን። በብርጋዴር ጄኔራል ምግብ ኃይል ላይ የቀረበው ከፍተኛ ክስ አስመልክቶ በትግራይ ጸጥታና ሰላም ቢሮ የተሰጠው ምላሽ በዜና ጥንቅራችን ከያዝነው ጉዳይ አንዱ ሲሆን ኤርትራ ለዓለም ማህበረሰብ ያቀረበችው ተማጽኖን በሚመለከት ዘርዘር ያለ መረጃ ይዘናል። በብርጋዴር ጀኔራል ምግብ ኃይልና ግብረአበሮቹ አደራጅነት ጥቃት ተፈጸመብኝ ያለው የመከላከያ ሰራዊት መግለጫ የትግራይ ክልል የፀጥታና ሰላም ቢሮ ምላሽ ሰጠ። ብርጋዴ ጀነራል ምግብ ኃይሌ እድሜ ልኩን በታሪክ ግጭት እየጠመቀ የትግራይ ሕዝብ ወደ ጦርነት በማስገባት ያለምንም ወታደራዊ እውቀት ወጣቱን ወደ እሳት አስገብቶ የማስፈጀት ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ ሲል መከላከያ ገልጸቷል። ውጊያ ከብዶት የሸሸን ወጣት ለምን ሸሸህ በሚል ሰበብ በጅምላ የመረሸን ልምድ ያለው ያለ እውቀት የትግራይን ወጣት ደም ሲመጥ የቆየ መሆኑ ሳያንስ አሁን ላይም በሞኙ የጽንፈኛ መሪዎች ነን ባዮች አማካኝነት የሰላም ፈላጊን የአማራም ወጣት ህይወት ለመቅጠፍ እንቅስቃሴ የጀመረ መሆኑን ታውቋል ማለቱ የሚታወስ ነው። ምዕራብ ትግራይን አስመልሳለሁ በሚል እሳቤ ሁለት ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በአስር ሺዎች የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኑና ገድሎ ውጊያውን ሳይሳካለት አከርካሪውን ተመቶ ሸሽቷል፣ ሲልም ከባድ ትችት አቅርቧል። ስለ ብርጋዴር ጀነራሉ የሀብት መጠን ሲገልጽም ቤህ ኃይሌ ዘረፋና ሌብነት የተካነበት መደበኛ ስራ ነው፣ ሲልም ገልጿል። በአሁኑ ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል በኢህአዴግ ዘመን በዘረፋና ሌብነት ታዋቂ የነበረ ብቻ ሳይሆን በሰረቀው እና በዘረፈው ገንዘብ አዲስ አበባ ላይ ፎቆች የደረደረ፣ አለፍ ሲልም ዱባይ ላይ ፎቆችን ለመስራት በቅርብ ጊዜ የተዋዋለ ስለመሆኑ በሶሻል ሚዲያ ሲነገር ቆይቷል ሲል ብርጋዴር ጄኔራሉን የከሰሰ ሲሆን ለዚህ ምላሽም የትግራይ ሰላምና ጸጥታ ቢሮ መከላከያ ሰራዊት በሚያስተዳድረው ማኅበራዊ ሚዲያ ገጽ ላይ የተሰራጨ ጽሑፍ ጀኔራል ምግቢያ ኃይሌ ከፋኖ ጋር ግንኙነት አላቸው በማለት ያቀረበው ውንጀላ ለራስ ችግር ተግባራዊ መፍትሔ ለማምጣት ከመጣር ይልቅ ችግሩ በማይመለከተው አካል ላይ ጣት የመቀሰር ኃላፊነት የጎደለው ተግባር ነው በማለት ዛሬ ባወጣው መግለጫ ትችቷል። የተፈናቀሉ ወገኖችን የሰላምና ደህንነት ዋስትና ተረጋግጦላቸው ወደ ቀያቸው እንዲመለሱ፣ የትግራይ ህገ መንግስታዊ ግዛታዊ አንድነት ቅድመ ጦርነት ወደነበረበት እንዲመለስ፣ በትግራይ የሚገኙ ታጣቂ ኃይሎች እንዲወጡ፣ ጦርነቱ ካስከተለው አስከፊ ጉዳት ክልሉ እንዲያገግም፣ የትግራይ መልሶ ግንባታ በጦርነት ምክንያት የወደመው ንብረትና መሰረተ ልማት መልሶ የሚተካበት የሚካካስበት ግልጽ አቅጣጫ ተቀምጦ ተግባራዊ እንዲሆን ማድረግ አለበት ሲል ገልጸዋል። የመከላከያ ሰራዊት ጽሑፍ ግልብና ብስለት የጎደለው መሆኑን የጠቀሰው ቢሮው የትግራይ ህዝብ የግዛት አንድነት ለማስከበር የሚደረገውን ትግል አቃሎና እንኳሶ ማቅረብ የፕሪቶሪያውን የግጭት ማቆም ስምምነት ተግባራዊ የማድረግ ትልቅ ድርሻ ከተሸከመ ተቋም የማይጠበቅና ኃላፊነት የጎደለው ድርጊት መሆኑን በፍጥነት መስተካከል አለበት ሲል ገልጸዋል። በእርግጥ ዜናው ከውጭ ለሚያየው ወገን ሊያደናግር ይችላል ያለው መግለጫው፣ እውነቱንና የሰራዊትን ፍላጎት አላማ ለሚያውቅ ግን ላም ባልዋለበት ኩበት ለቀማ ከመሆን የዘለለ ፋይዳ አይኖረውም። ይህ ግልብና ብስለት የጎደለው ይዘት እንዳለ ሆኖ የትግራይ ሕዝብ ግዛታዊ አንድነት ለማስከበር የሚደረግ ተጋድሎ እንዲህ አቃሎና አንኳሶ ማቅረብ ግን የፕሪቶሪያውን ስምምነት ወደ መሬት ወርዶ ተግባራዊ እንዲሆን ትልቅ ድርሻ ካለው ተቋም የማይጠበቅና ኃላፊነት የጎደለው ስለሆነ በፍጥነት መስተካከል አለበት ሲል በመግለጫው አመላክቷል። ቀጥሎም ጀነራል ምግበይ እና ጓዶቹ እንደተባለው ሳይሆን በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸው የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑን ሊታወቅ ይገባል። ሰላምን ለማጽናት የሚያስፈልጉት መሰረታዊ ነገሮችን አንዱ እውነት ላይ የተመሰረተ ሐቀኛ መረጃ እንጂ በክፋትና በተንኮል የተጆበነ የስም ጥፋት ማጥፋት ዘመቻ ሊሆን አይችልም። የሀገርና ሰራዊት ወክሎ መረጃ የሚያሰራጭ መረጃ ቋት እንዲህ አይነቱ እርባና ቢስ ዜና መዘርጋት የትግራይ ሰራዊት ለሰላም እየከፈለ ያለውን ዋጋና ልፋት የውሃ ሽታ የሚያደርግ በሰው ቁስል እንጨት ስደድበት አይነት መግለጫ መውጣት ከልብ አሳዛኝ ነው ሲል በመግለጫው ተመላክቷል። የጦር ሰራዊቱ መግለጫ የምላስ ወለምታ ሊሆን እንደሚችል የገለጠው ቢሮው መከላከያ ሰራዊቱ መግለጫውን መልሶ እንዲያጤነውና ይቅርታ ቅርታ እንዲጠይቅበት ጠይቋል። ቢሮው የትግራይ ሰራዊትና የሰራዊቱ አመራር ለአንድ ደቂቃ እንኳን ጦር መሳሪያ አንግበው ለመንከራተት የሚፈልጉበት አንዳች ምክንያት እንደሌላቸው አውሱተዋል። የኤርትራ የድረሱልኝ ጥሪ በኤርትራ ያልተለመደና ብዙ ጊዜ የማይታየው የዓለም ዲፕሎማቶችን የማነጋገርና ስሞታ የማቅረብ ልማድ እየታየ ይገኛል። በእርግጥ ይህ መግለጫ የወሰደችው ተገዳ መሆኑን ካለፈው የሻቢያ ግለኝነት ባህሪ መረዳት ይቻላል። የኢትዮጵያ መንግስት የባህር በር ጥያቄ እንቅልፍ የነሳትም ይመስላል። ምንም እንኳ በትግራይ ጦርነት ጊዜ አጋር ብትሆንም፣ ፕሪቶሪያን በተፈረመ ወዲህ ግን አኩርፋ አስመራ ገብታለች። ለዚህ ሁሉ አለመግባባት እንደ መንስኤ የሚወሰደው የሻቢያ ሰላም ጠልነትና የማደግም ሆነ በሰላም የመስራት አቅጣጫ አለመያዙ ነው። የሰሜኑ ጦርነት በፕሪቶሪያ ሰላም ስምምነት ከተቋጨ ማግስት ጠቀሜታውን እንዳበቃ የተረዳው ሻቢያ ሰላም ሲሆን የሚነሱበት የልማትና የንግድ ጥያቄዎችን ከወዲሁ ለመዝጋት ሲል ከኢትዮጵያ ያለውን ግንኙነት ማቋረጡ ይታወሳል። በ2010 ፕሬዚዳንት ኢሳያስ በተገኙበት ጠቅላይ ሚኒስትር አብይ አህመድ ከኢሳያስ ጋር ሲደመሩ አሰብ እንደሚካፈሉ ሲገልጹ እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከመጀመሪያም ጀምሮ የኢትዮጵያን የባህር በር የማግኘት ጥያቄ የገለጹ ሲሆን ሻቢያን በደስታ የሚል መልስ ነበረው። አሁን ታዲያ ኤርትራ የዓለም ማህበረሰብ ድረሱልኝ ስትል መግለጫ አውጥታለች። ባለፈው ሳምንት የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ ለሚገኙ ዲፕሎማቶች በሰጡት መግለጫ ኤርትራ ከፍተኛ የስም ማጥፋት ዘመቻዎችን ተከፍቶባታል ሲሉ የገለጹ ሲሆን በተለይ በትግራይ ግዛቶች ሰፍራለች የሚለውንና በትግራይ ፖለቲካ ክፍፍል ምክንያት ስለመሆኗ የሚነገረውን ውሸት ነው ሲሉ አጣጥለዋል። ከኢትዮጵያ ግዛቶች ለቀን የወጣን ሲሆን ዓለም የሚያውቀው ድንበራችን እንገኛለን ሲሉ ገልጸዋል። አክለውም ኤርትራ የኢትዮጵያ ውስጣዊ ችግሮች መወጣጫ እንድትሆን ነው የተሰራ ያለው ሲሉ አክለዋል። የፕሪቶሪያ ውል እኛን አይመለከትም፣ ከኢትዮጵያ ውስጣዊ ጉዳይ የኢትዮጵያ ውስጣዊ ጉዳይ ነው ያሉት ኡስማን ሳሊህ ባለፈው የጦርነት ባለፈው ጦርነት ሲሳተፉ በኢትዮጵያ ውስጣዊ ጉዳይ ነው አለም ማለታቸው ይታወሳል። በእርግጥ በኢትዮጵያ መንግስት ጥሪ ቀርቦልን ነው የገባ ነው ያሉት አቶ ኡስማን፣ ያኔ በጦርነቱ ጊዜ ያላከብሩት ሉዓላዊነት አሁን ሉዓላዊነታችን ይከበር ማለታቸው ግርምት ፈጥሯል። በመግለጫቸው አክለውም ኢትዮጵያ በተከታታይ የስም ማጥፋትና የወረራ ዛቻ ስታደርስብን የዓለም ማህበረሰብ ዝምታን መርጧል። ይህ ማለት በተዘዋዋሪ ወራሪ ማበረታታት ነው ሲሉም ገልጸዋል። ስለዚህም በቀይ ባህር ጉዳይ ጡንቻውን እያሳየ ያለውን መንግስት ተው ሊባል ይገባል። እንደዚሁም ሁለቱን ሀገራት እኩል ተው የሚል የየምሰል መግለጫ ትታችሁ ሚዛናዊ በሆነ የኤርትራን ሉዓላዊነት በሚያስከብር መልኩ መግለጫ እንድታወጡ እንጠይቃለን ሲሉ ተማጽነዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀድሞዋ ምክትል ፕሬዝደንት ካማሌ ሃሪስ የነበራቸው ሚስጥራዊ መረጃ የመመልከት ፍቃድ አነሱ። ባለስልጣኖቹ የአገሪቱ ሚስጥራዊ መረጃ መመልከት የሚችሉበት ፍቃድ የተነጠቁት የትራምፕ ተቀናቃኞች የነበሩ ካማሌ ሃሪስ ብቻ ሳይሆን ሂላሪ ክሊንተንም ጭምር ናቸው። ትራምፕ የቀድሞ ባለስልጣኖችና ተቺዎቻቸው ፍቃድ አነስተዋል። የቀድሞ ፕሬዚደንት ጆ ባይደንን እንዲሁም የቤተሰባቸውን ፍቃድ እንደሚያነሱም ሲናገሩ ነበር። እነዚህ ሰዎች ሚስጢራዊ መረጃ የማግኘት ፍቃዳቸው ለብሔራዊ ጥቅማችን ዋጋ ስለሌለው ፍቃዳቸው እንዲነሱ ወሰኛለው፣ ብለዋል ትራምፕ። ከዚህ በፊት በነበረው አሰራር የቀድሞ ባለሥልጣኖች ሚስጢራዊ መረጃ የማግኘት ፍቃድ ይጠበቅላቸዋል። ትራምፕ ፍቃዳቸውን ከነጠቋቸው የተቀናቃኛቸው ወደ መንግስት ተቋማት የመግባት ፍቃድ አይኖሯቸውም። ሚስጢራዊ መረጃ አያገኙም። በየቀኑ ለፕሬዚዳንት የሚሰጥ ማብራሪያ አያገኙም። እንዲሁም በደህንነት ተቋማት ስር ያለው መረጃ አያገኙም፣ ይላል የተላለፈው እግድ። ትራምፕ በከፍተኛ የባይደን አስተዳደር ባለስልጣናት ላይ ያነጣጠረ እርምጃ ነው የወሰዱት። ዋነኛ ተቺዎቻቸውና የትራምፕን ፍርድ ቤት ያቀረቡ አቃቤ ህጎች በእግዱ ተካትተዋል። የባይደን የውጭ ጉዳይ ኃላፊ አንቶኒ ብሊንከን፣ ብሔራዊ የደህንነት አማካሪ ጄክ ሱሊቫን እና ምክትል አቃቤ ህግ ሊዛ ሞናኮ ፈቃዳቸው ተነስቷል። ትራምፕ በቀድሞ የሥልጣን ዘመናቸው አስተዳደር ላይ የነበሩና በፍርድ ቤት ምስክርነታቸውን የሰጡት ሁለት ሰዎች ፍቃድም ነጥቀዋል። ከካፒታል ሂል ዓመፅ በተያያዘ በተከፈተው ምርመራ የተሳተፉ ብቸኞቹ ሪፐብሊካኖችም ነበሩ። ትራምፕ እና የንግድ ተቋማቸው የከሰሱት የኒውዮርክ አቃቤ ሕግ ፍቃድም ተነስቷል። በዚህ ክስ የትራምፕ በመቶ ሚሊዮን ዶላር የሚቆጠር ክፍያ ቢፈረድባቸውም ትራምፕ ይግባኝ ብለዋል። ትራምፕ የፌዴራል መንግስቱን ስራተኞች የመቀነሳቸው ጋር የተያያዘ ክስ የመሰረቱት ፍቃድም ተነጥቋል። የትራምፕ እግድ ተጨማሪ ክስ እንዳይቀርብ ነው የሚያደርገኝ ሲሉ ምላሽ ሰጥተዋል። የትራምፕን ትእዛዝ በርካቶች በማኅበራዊ ሚዲያ ገልጻቸው ተችተዋል። ትራምፕ ከዚህ ቀደም የቀድሞ የደህንነት ሰራተኞች ፍቃድ ማንሳታቸውም ይታወሳል። ትራምፕ ፍቃዱን ያነሱት ሰራተኞቹ በ2020 ባይደን አስተዳደር ወግነዋል በሚል ቢሆንም ይህንን የሚያሳይ ማስረጃ አላቀረቡም። በ2021 ባይደን ስልጣና ላይ ሳሉ ትራምፕ ያልተገባ ባህሪ አሳይተዋል ብለው ትራምፕ ሚስጢራዊ መረጃ የማግኘት ፍቃዳቸውን መገደባቸው ይታወሳል። ለሰዓቱ የተመራረጡ መረጃዎችን እነዚህን ይመስሉ ነበር። ቤተሰብ በመሆን ቻናሉን አብረን እናሳድግ መልእክታችን ነው። ሰላም